አሰላሙአለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሙሂትማ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሀምዱሊላሂ እኔ ሰላም ነኝ፣ ሰላም ነኝ። ሰላም ሰላም ብያለሁ ውዶች፣ ውዶች። ዛሬ ደሞ እንግዲህ ሰንድዊች በሰይንዬ በቶስት አሰራር እናያለን ማለት ነው። እንግዲህ እንደምታውቁት ይሄ ሰደር ድጃጅ ነው፣ ወይም ስጋው ክፍል ዶሮ ማለት ነው። ይሄ እንደምታውቁት የዚህ ሰደር ድጃጅ ነው፣ ከታተፈው ነው ማለት ነው። እና እንደምታወል በዚህ በትንንሹ እንደዚያ አይነት አድርጌ ጨምቆ ልጨዋለሁኝ። ሎሚ ጨምሬበታለሁ ለሽታው። ዶሮ ታቃላችሁ፣ ሽታ አለው። ከል ሎሚ እና እንዲሁም ደግሞ ጨው እርድ ጨምሬ ዘፍዝፈዋለሁ። ይሄ ከል ነው። ከል ወይም አቸቶ ነው፣ አቸቶ ይሉታል በኢትዮጵያ ማለት ነው። እርድ ደግሞ ከእዚያ እርድ ጨምራለሁኝ ዝፍዝፍ ዋለው ለትንሽ ደቂቃ ያክል ማለት ነው። ሽተው እንዲል እንዲያሸት እና እንዲ የምታውት አሁን ደግሞ ጨው ጨው ጨምሬበት አለም ሁሉም ማድረገው። ለምንድ ነው ለሽተው ለማጠቢያ ያክል ነው። እነዚህ ቀላቅሎና ዝፍዝፋቸው ቢያን ስለ አንድ ለስር ደቂቃ ያክል ታስቀምጡታላቸው ማለት ነው እን፣ ጨምሬ በስሬ ቃይምትል ዝፍ ዝፍ ያስቀምጠዋለሁ ማለት ነው። ውዶች እንግዲህ እንደምታዩት ዶሮ የታጠበ ማለት ነው። ከዛ መጥበሻ ላይ ጨምራለሁ መጥበሻ ላይ ጨምሬያለሁ እንጥድ የዋለው ውዶች እንግዲህ ዶሮ በዚ መልኩ እየበሰለ ነው። ምንም አልጨመርኩበትም ዶሮ ብቻ ነው። ከዛ ውሃው ጠፈፍ ሲልልኝ ሽንኩርት ጨምራለሁ ማለት ነው። ሌላም የጨምረው ነገር የለኝም። ሽንኩርትን እዚህ እንደምታወት ከተፍ ያለው አንድ ሶስት ራስ ሽንኩርት ማለት ነው። እዚህ ደግሞ ፍልፍል ባር ወይም ቃሪያ ከተፍ ያለው። እዚህ ነጭ ሽንኩርት አለኝ። ካሮት፣ ይሄ ነው ካሮት ተቀፍቀዋለሁ። እንደምታወት ሽንኩርት እየጨመረ ያለኝ ሽንኩርት እንግዲህ እናንተ መቀነስ ትችላላችሁ። ሶስት ራስ የጨመረ ማለት ምርቶች ሽንኩርት ከጨመርኩ በኋላ ዘይት ጨምሬያለሁ ማለት ነው። ዘይት ጨምሬ ትንሽ አቁላልጄ ፍልፍል አስወት እና ፓፕሪካ ጨምሬያለሁ፣ ማጂ፣ ከዛ ቃሪያ። ሌላ ነገር የጨመርኩት ነገር የለኝም። ያው እንግዲህ አላሳየዋችሁም ግን ዘይት ነው የጨመርኩት። ከዛ ቅመም፣ ቃሪያ። ሌላ ነገር የጨመርኩት ነገር የለኝም የሚለው እንደዚህ በሚያምር መልኩ እየበሰለ ነው ማለት ነው። ከዛ ደሞ አሁን ካሮቴን ካሮቲን ፈጭቄ እጨምርበታለሁ። ከዛ ጅብን ሳይለ እጨምርበታለሁ። ጅብን ማለት ሁዶች፣ ካሮቴን እንግዲህ በዚህ መልኩ ፈቅፍቄ አለሁኝ ትንሽ ጨው ደሞ ጨምራለሁ። እሱን ጨው ማለት ነው። ምክንያቱም ማጂ ግማሽ ማጂ ማጂ የዚህን ስለጨመርኩኝ በዛ ጨው ትንሽ እየ ነው የምንጨምረው። እንግዲህ ካሮቴን በዚህ መልኩ ጨምረው አለሁኝ ሰርቶቹ ጅብን ከዚህ ጅብን ነው ማለት ነው የሚጨምረው። ጅብን እቡካስ ነው የሚባለው። ከዚህ ነው እንግዲህ አንድ ማንኪያ ከግር ጨምር ያለን እንደዚ ቀላቀለዋለሁ ማለት ነው። በደንብ ቀላቅሉት ውዶች። እንግዲህ በዚህ በምታወቅ መልኩ በደንብ ቀላቅ እያዋለሁ ጅብን ጨምሬ በጣም ቆንጆ ነው። እንግዲህ በቃዋል ማለት ነው። አጠፋዋለሁ እንግዲህ በኋላ ደግሞ አጠቃላላ በቶስት ነው የሚሰራው። ከዛ በዳቦ ነው የምጠቀላው። አሳያቸዋለሁ እንዴት እንደሚጨምረው ማለት ነው ውዶች። እንግዲህ ያዘጋጀሁትን ዶሮ ይኸው እንደምታዩት እየሰራሁ ነው ማለት ነው። ወደ መጨረስ አካባቢ ደርሻለሁ። ምክንያቱም እራሴ ነው መቀረጹም ቪዲዮ የመቀረጽ ማለት ነው። በምታዩት መልኩ እንደዚህ ቆርጬዋለሁ። ቶስት ነው ቶስት ዳቦ ነው ማለት ነው። ይሄንን እንግዲህ ቆርጬ ዙሪያውን ይሄን አልፈልገውም ማለት ነው። እንደዚህ እንደምታዩት ይሄ ዙሪያው እንደዚህ ቆርጠውና ከዛ ትንሽ ጅብን ጫፏ ላይ ቀባርጌ ዶሮውን ጨምር ጠቅለል ብዬ እንደዚህ ነው ማለት ነው የምሰራው። ያው መጀመሪያ ላይ ስለ አራት ሰዓት ነው። ጠቅለሉን ያው በዚህ መልኩ ዝሰይን ይየላይ እንደዚህ አድርጌዋለሁ ማለት ነው። ከላይ ደግሞ ጅብን ማይነዝ ቀላቅላችሁ ከላይ እንደመኮረኒ በሽሚል በሽሚል ልክ በሽሚል እንደሚደረገው ተረጉበታላችሁ። ከዛ በመቀጠል ከላይ ፎረኑን ከላይ ብቻ ነው የምትለብሱት ማለት ነው። እነሆነ እስኪ አሁን አሳያችዋለሁ አሰራሩ ማለት ነው። ውዶች እንግዲህ እንደምታዩት በዚህ መልኩ ቆርጬዋለሁኝ። አሁን ይህንን አንዱን እንዲያመጣዋለሁ ማለት ነው። ምክንያቱም። ዶሮ ጨምሬ ለመጠቅለብ እንዲመች በመድያ መጠሪ የምጠዋለው ማለት ነው። እንግዲህ እንደምታወት የምታወት በዚህ መኩድ ያምጨዋለው ማለት ነው። ከዛ እንግዲህ ሳህን ያው መጀመሪያ ላይ ሰርቼ ስለጨረስኩ ነው ሳህን የቆሸሸው ማለት ነው፣ ሌላ ነገር አይደለም። ይህ የሰራ ስሰራ የቆሸሸው ነው። አሁን ይ እንደዚህ እንደምታወት ጫፍ ላይ ዚብና ጨምር ያለን ከዛም ዶሮ ያለ ዶሮዬን እዚህ ጫፍ ላይ እንደዚህ ጨምራለሁኝ። ከዛም ጠቀልላለሁ። ራሴ ስለሆንኩ የምቀርጸው ግዴታ አጥፍቼ እንደገና የምንጠቀልለው ማለት ነው ውዶች። እንግዲህ ይኸው በዚህ መልኩ እየጠቀለልኩት ነው ማለት ነው። እንግዲህ ይኸው እንደዚህ በዚህ መልኩ ጠቀልሎታላችሁ ማለት ነው ነው እንደምታዩት፣ እንደዚህ ጠቅልለዋለሁ። አሁን ለምሳሌ ያኛውን ስለሞላ እዚውን በትንሽ በሌላኛቱ ጨምራለሁ ማለት ነው። እንደምታዩት ይሁን እንደዚህ ነው ማለት ነው። እንደዚህ ነው ባንዲጅ ስለሆነ በደንብ ይሄ አጥጥቶለሁ። እዚህ እንግዲህ እንደምታዩት ነው ጥብቅ አድርጌ ስለያዝኩት፣ በዚህኛው ባንዲጅ ይቀርጥ ስለሆነ ሰፋ ብሎብኛል። እና እንግዲህ እንደነገርኳችሁ መጀመሪያ ይሄንን አዘጋጅቼ ጨርሻለሁኝ። ጅብን ግን በ በጅብን እና የማይነስ እንቀላቅላችሁ በደንብ ብትቀቡታላችሁ ማለት ነው። እንደዛ አድርጋችሁ በደንብ አዳርሱት ማለት ነው። ልክ መኮረኒት ብልሽ የሚል እንደምቀቡት በደንብ ብቀቡት አሪፍ ጣዕም እንዲኖረው ማለት ነው። በጣም ትወዱታላችሁ። በጣም ቀለል ያለ እራት ነው ማለት ነው። እኔ በረመዳን ላይ በጣም ነበር የሚሰራው። ረመዳን ታውቃላችሁ፣ በጣም ስለምንቸኩል ለመቀረጽ አልተመቸኝም እና ቀረጽላችሁ። ረመዳን ላይ ያው ብዙ ነገር ስለሚሰራ እንኳን አይደለም ስልክ ይዞ እንደዚህ ለመቀረጽ አይመችም ስላችሁ ነው። እና እንግዲህ በዚህ መልኩ ጨርሻለሁ። በደም ባትረሳችሁ ቀቡት። ከዛም ከላይ ነው መልኩሰው እዚህ እንግዲህ ከላይ እንደምታውቁ ከላይ ለኩ ከላይ ብቻ ነው ለኩሽ ውዶች፣ እንግዲህ በዚህ መልኩ ነው ማለት ነው። ከላይ የምታቀሉት ጅብኑ እንግዲህ እንደ በሻሜል እንደዚህ ነው ማለት ነው የሚቀለው አሪፍ ነው፣ ተወዱታላችሁ ሞክሩት። በጣም ቆንጆ የሆነ ቀለል ያለ ምግብ ነው፣ ሞክሩት ማለት ነው። እንግዲህ አሰራሩ ይሄን ይመስላል። ላይክ፣ ሼር አስተያየታችሁን ኮሜንት አድርጉልኝ፣ አበረታቱኝ ውዶቼ። ሰላም አለይኩም ወራህመቱላሂ ወበረካቱህ።